አርዕስተ ዜና የኢትዮጵያ አጠቃላይ የኢኮኖሚ አፈጻጸም በ2017 ዓ.ም. 9.2 በመቶ ጥቅል ዓመታዊ ምርት ወይም ጂዲፒ እድገት ማሳየቱን የፕላንና ልማት ሚኒስትር ዶክተር ፍጹም አዛፋ ገለጹ። በ2018 ዓ.ም. ደግሞ የኢትዮጵያ ኢኮኖሚ 10.2 በመቶ እንደሚያደግ መተም ቢሆኑ ጠቁሟል። በዝርዝር ይዘነዋል። የቀድሞ የፕራይቬታይዜሽንና የመንግሥት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮም በመንግስት ላይ 52 ሚሊዮን ብር ኪሳራ ደርሷል የተባሉ ሶስት ግለሰቦች በከባድ የሙስና ወንጀል ክስ ተመሰረተባቸው። ተጨማሪ ይዘናል። የዶቼ ቬሌ ጋዜጠኞች እንዳይዘግቡ ለጊዜው መታገዳቸው ተገለጸ። ኢትዮጵያ መገናኛ ብዙሀን ባለስልጣን በበኩሉ ቋሚ የዜና ወኪሎቹ በተደጋጋሚ የሚሰሯቸው ዘገባዎች የመገናኛ ብዙሀን አዋጅና የጥላቻ ንግግርና ሀሰተኛ መረጃ ለመከላከል የወጣ አዋጅ ላይ የተቀመጡ ድንጋጌዎችን የሚጥሱና የሙያ ስነ ምግባርን ያልተከተለ መሆናቸውን ብሏል። በቆይታችን ያዝ ነው። ሌላው አቤት ጉዳይ ነው። በሱዳን በሺዎች የሚቆጠሩ ህጻናት ከሞት አፋፍ ላይ ናቸው ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በሱዳን የእርስ በርስ ጦርነት ከባድ ውጊያ እየተካሄደበት በሚገኘው የዳርፉር ግዛት አልፋሽር ከተማ ከስራት ምግብ ቀውስ ጋር በተገናኘ በሺዎች የሚቆጠሩ ህጻናት የሞት አደጋ ተጋርጦባቸዋል ሲሉ አራት የተመድ ኤጀንሲዎች አስታውቋል። ሰሙታላችሁ ቭላድሚር ፑቲን ሀገራቸው ከአሜሪካ ለጣለባት ማዕቀብ የማትንበረከክ መሆኑን አስታወቁም። ሞስኮ ከአሜሪካ ወይም ከሌላ የውጭ ኃይል የሚደርስባት ጫና ፈጽሞ እንደማትሸነፍ የተናገሩት ፑቲን በሩሲያ ውስጥ ለሚሰነዝር ማንኛውም ወታደራዊ ጥቃት እጅግ በጣም ከባድ ምላሽ እንደምትሰጥ አስጠንቅቀዋል። ይህን ትሰሙታላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን በአርዕስተ ዜና የጠቆምናችሁንና ሌሎች የርዕሰ ጉዳዮችን አካተን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ እስከ ፍጻሜው አብራችሁን ቆዩም የኢትዮጵያ አጠቃላይ የኢኮኖሚ አፈጻጸም በ2017 ዓ.ም ረ 9.2% ጥቅል ዓመታዊ ምርት ወይም ጂዲፒ እድገት ማሳየቱን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ ሚኒስትሩ አኪን የገለጹት የ2018 ዓ.ም ረ የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ ላይ ነው የማክሮ ኢኮኖሚ አፈጻጸሙ መሰረት ግብርና 7.3% ኢንዱስትሪ 13% እና የአገልግሎት ዘርፍ 7.5% ማደጋቸውን ሚኒስትሩ አስታውቋል በ2018 ዓ.ም ደግሞ የኢትዮጵያ ኢኮኖሚ 10.2 በመቶ እንደሚያድግ መተንበዩን ጠቁሟል። ለዚህም ገቢ መጨመርና ትልልቅ ኢንቨስትመንቶችን መሳብ እንዲሁም የግልና የመንግስት ዘርፉን ትብብር በማሳደግ ምርታማነትን መጨመር እንደሚገባም ጠቅሰዋል። አክለውም የልማት ፋይናንስ መሻሻሉን ጠቁሞ ለአብነትም ንግድ ባንኮች የብድር ጣሪያ አምና ከነበረበት 18 በመቶ ወደ 24 በመቶ ከፍ ማለቱንና ባንኮች ይፈጽሙት የነበረው 20 በመቶ የግምጃ ቤት ቦንድ ግዢ እንዲቀር መደረጉን ጠቅሰዋል። አያይዞም ኢትዮጵያ በዓለም የኢኮኖሚ ልማት አውድ ውስጥ ልዩ ጥንካሬና የእድገት ፍጥነት ማሳየቷን ገልጸው በተለይም ምርቶችን ወደ ውጭ በመላክ ከፍተኛ ውጤት መታየቱንና ኢትዮጵያ ከፍተኛ የውጭ ንግድ እድገት ያስመዘገበችበት ዓመት መሆኑንም አብራርተዋል ሲል ፋና ዘግቧል። የቀድሞ የፕራይቬታይዜሽን ና የመንግስት ልማት ድርጅቶች ይዞታ አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ ደርሰዋል የተባሉ ሶስት ግለሰቦች በከባድ የሙስና ወንጀል ክስ ተመሰረተባቸው። ግለሰቦቹ ክሱ የተመሰረተባቸው በመንግስት ይዞታ ስር ሲተዳደር የነበረው አደይ አበባ ድርና ማግ ፋብሪካን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ ጨርቃ አክሲዮን ማህበር እንዲቀየር አድርጓል በሚል ነው። በዚህም አንደኛ ተከሳሽ የኤጀንሲ ጎነ ዳይሬክተር የነበሩት በየነ ገብረ መስቀል፣ ሁለተኛ ተከሳሽ የኤጀንሲው ጌደረ ፕራይቬታይዜሽን ንግድና አገልግሎ ዘርፍ ዳይሬክተር ታያድ ማሱ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃ ጨርቃ አክሲዮን ማህበር ስራ አስኪያጅ የነበሩት ዋን ሚዮን ግራዩ ናቸው። በክሱ ላይ አንደኛና ሁለተኛ ተከሳሾች የማይገባ ጥቅምና ማግኘት በማሰብ በግል ስራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው ተመላክቷል። የክስ መዝገቡ አዲያባ ድርና ማግብሎክ ሁለት ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት በቀን 8 ሁለተኛ ወር 23 ዓመተ ምህረት አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ሁሉ መፈራረማቸውን አስታውሷል ሲል አዲስ ስታንዳርድ በዘገባው አስፍሯል። የኢትዮጵያ ምድር ባቡር ኢንስቲትዩት የ12ተኛ ክፍል መለፊያ ውጤት ያመጡ ተማሪዎችን በቴክኒክና ሙያ ስልጠና ተቀብሎ ማሰልጠን ሊጀምር መሆኑን አስታውቋል። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ክሊና በላቸው እንደገለጹት የኢትዮጵያ ምድር ባቡር ኢንስቲትዩት በቴክኒክና ሙያ ደረጃ ተማሪዎችን ለማሰልጠን እየሰራ ይገኛል። በ2018 ዓ.ም በደረጃ 1፣ 2 እና 3 ተማሪዎችን ለማሰማር ፈቃድ አግኝቷል። በዚህም 12ኛ ክፍል ማለፍ የቻሉ ተማሪዎችን ተቀብሎ ማሰማር እንደሚጀምር ተናግረዋል። በቀጣይም በቢሸፍቶ ከተማ 62 ሄክታር መሬት ላይ የምስራቅ አፍሪካ የልቀት ማዕከል ለመገንባት ቅድመ ዝግጅት መጠናቀቁን ተናግረው ማዕከሉ ተጠናቆ ለአገልግሎት ሲበቃ የተቋሙን አቅምና የተማሪ ሰዋል ቁጥር እንደሚያሳድግ ጠቁመዋል። ኢትዮጵያ ከ100 ዓመት በላይ የባቡር ታሪክ ያላት ሀገር ናት ያሉት ኢንጂነሪና፣ ነገር ግን የዘርፉ እድገት እንደጠበቀው እንዳልሆነም ተናግረዋል። የዶቼ ቬሌ ጋዜጠኞች እንዳይዘግቡ ለጊዜው መታገዳቸው ተገለጸም። የኢትዮጵያ መገናኛ ብዙሀን ባለስልጣን በትላንትና ዕለት በጻፈው ደብዳቤም ቋሚ የዜና ወኪሎቹ በተደጋጋሚ የሚሰሯቸው ዘገባዎች የመገናኛ ብዙሀን አዋጅና የጥላቻ ንግግርና ሐሰተኛ መረጃ ለመከላከል የወጣ አዋጅ ላይ የተቀመጡ ድንጋጌዎችን የሚጥሱና የሙያ ስነ ምግባርን ያልተከተሉ በመሆናቸው ነው ብሏል። ይህንን ተከትለውን ባለሥልጣኑ የዶቼቬሌ ዘጋቢዎችን የሥራ ፈቃድ ለጊዜው ማገዱን ቢያስታወቅም እገዳው እስከ መቼ እንደሚቆይ አልገለጸም። ባለሥልጣኑ አክሉም ከዚህ ቀደም የዶቼ ቬሌ ተወካዮችን በተደጋጋሚ ቢሮ በማስጠራት ግብረ መልስ በመስጠት በማጓየት የቃልና ገጽሑፍ ማስጠንቀቂያዎችን መስጠቱን የገለጸ ሲሆን ነገር ግን ስህተቶች አለመታረማቸውን ተከትሎ በኢትዮጵያ የዶቼ ቬሌ ቋሚ የዜና ወኪሎች ፈቃድ ለጊዜው የታገደ መሆኑ አስታውቋል። ዶቼ ቬሌ ከ2010 ጀምሮ የወኪሎቹን ቁጥር በማሳደግ መቀሌ፣ ባህርዳር፣ ደሴ፣ አዲስ አበባ ሐዋሳ ድሬዳዋና አሶሳ በሚገኙ ዘጠኝ ወኪሎቹ አማካኝነት መረጃዎችን በማሰባሰብ ሚዛናዊና ትክክለኛ ዘገባዎችን ሲያሰራጭ መቆየቱን እገዳውን አስመልክቶ ጣቢያው በሰራው ዘገባ አመልክተዋል። በሱዳን በሺዎች የሚቆጠሩ ህጻናት ከሞት አፋፍ ላይ ናቸው ሲል የተባበሩት መንግሥታት ድርጅት አስጠነቀቀ። በሱዳን የእርስ በርስ ጦርነት ከባድ ውጊያ የተካሄደበት በሚገኘው የዳርፉር ግዛት አልፋሽር ከተማ የስርዓተ ምግብ ቀውስ ጋር በተገናኘ በሺዎች የሚቆጠሩ ህጻናት የሞት አደጋ ተጋርጦባቸዋል ሲሉ አራት የተመድ ኤጀንሲዎች አስታውቀዋል። ዓለም አቀፉ የስደተኞች ተቋም፣ የዓለም ምግብ ፕሮግራም፣ የተመድ የስደተኞች ኮሚሽንና የተመድ የህጻናት አደን ድርጅት ተወካዮች በዳርፎርና ሌሎች የሱዳን ግዛቶች ያለውን ሰብአዊ ቀውስ ከገመገሙ በኋላ በጤና አገልግሎት መስጫ ተቋማት ላይ እጅግ ከባድ ውድመት መድረሱንና በርካታ ህጻናትም ያለምንም ሕክምና በአሳሳቢ የምግብ ቀውስ ውስጥ እንደሚገኙ መግለጻቸውን ሮይተር ዘግቧል። ለ16 ወራት በፈጀው ግጭት ከ250 ሺህ በላይ ንጹሐን ዜጎች፣ ከእነዚህም ውስጥ ግማሽ ያሉ ህጻናት በከተማው የምግብና የጤና አጠባበቅ አገልግሎት እንዲያገኙ ተከልክለዋል ሲሉም ኤጀንሲዎቹ ጠቅሰዋል። በሱዳን በቀጠለው ጦርነት በዜጎች ላይ የደረሰ ያለው ቀውስ በዓለማችን ላይ ከተመዘገቡ አስከፊ ቀውሶች መካከል አንዱ ሆኖ ቀጥሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከካናዳ ጋር የሚያደርጉትን ንግድ ድርድር እንደሚያቆሙ ተናገሩ። ትራምፕ በትሩስ ሶሻል ላይ ባሰፈሩት ጽሑፍ ሀገሪቷ የቀድሞ የአሜሪካ ፕሬዚዳንት ሮናልድ ሬገን ስለ ታሪፎች አሉት አስተያየት ሰጡ የሚያሳይ ማስታወቂያ እንዳስጀመረች ጽፏል። በአጸያፊ ባህሪያቸው መሰረት ከካናዳ ጋር የሚያደርጉት የንግድ ድርድር በሙሉ ተቋርጧል ብሏል። ምንም እንኳን ትራምፕ በመጀመሪያ ሥልጣን ዘመናቸው ከሜክሲኮና ካናዳ ጋር የተስማሙት ነጻ የንግድ ስምምነት ቢኖርም የአሜሪካው ፕሬዚዳንት በካናዳ ምርቶች ላይ 3500 ቀረጥ ጥለዋል። ባለፈው ሳምንት በወጣው አጭር ቪዲዮ በ1987 እንደ አውሮፓውያን አቆጣጠር በሬገን በውጭ ንግድ ላይ ያተኮረ ብሔራዊ የሬዲዮ ንግግርን ያሳል። አንድ ሰው ከውጭ ሀገር በሚመጡ ምርቶች ላይ ታሪፍ እንጫን ሲል አሜሪካን ምርቶችና ስራዎችን በመጠበቅ ለሀገር ፍቅር ስሜት እየሰሩ ይመስላሉ። አንዳንድ ጊዜ ለአጭር ጊዜ ይሰራል፣ ነገር ግን ለአጭር ጊዜ ብቻ ነው ይላሉ ሬገን በቪዲዮ ነገር ግን፣ በረጅም ጊዜ ውስጥ እንዲህ ያሉት የንግድ እንቅፋቶች እያንዳንዱን አሜሪካዊ ሰራተኛና ሸማች ሊጎዳሉ ሲሉ ይደመጣሉ። በተጨማሪም ከፍተኛ ታሪፍ በውጭ ሀገራት የበቀል እርምጃ እንዲወሰድና ከባድ የንግድ ጦርነቶች እንዲቀሰቀሱ ያደርጋል። ገበያዎች ይቀንሳሉና ይወድቃሉ፣ ንግዶችና ኢንዱስትሪዎች ይዘጋሉ፣ እንዲሁም በሚሊዮን የሚቆጠሩ ሰዎች ስራቸውን ያጣሉ ሲሉ ነበር ነበር ሬጋን የተደመጡት። ዘገባው የቢቢሲ ነው። በመጨረሻም ቭላድሚር ፑቲን ሀገራቸው ከአሜሪካ የተጣለባት ማዕቀብ የማትንበረከክ መሆኑ ተናገሩም። ሞስኮ ከአሜሪካና ከሌላ የውጭ ኃይል ለሚደርስባት ጫና ፈጽሞ እንደማትሸነፍ የተናገሩት ፑቲን በሩሲያ ውስጥ ለሚሰነዘር ማንኛውም ወታደር ጥቃት እጅግ በጣም ከባድ ምላሽ እንደምሰጥም አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሩሲያ ሁለት ትላልቅ የነዳጅ አምራቾች ሮዝኔፍትና ሉኩኤል ላይ ማዕቀቦችን መጣላቸው መግለጻቸው ይታወሳል። ማዕቀቡ በትናንትና ዕለት የዓለም ነዳጅ ዋጋ በአምስት መቶ ገደማ እንዲጨምርና እንድ ደግሞ የሩሲያን ከውጭ የሚገቡ ምርቶችን ለመቀነስ እንድታስብ አድርጓታል። ይህ ማዕቀብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የመጀመሪያው እርምጃ ነው። ከዚህ ቀደም ሩሲያ ላይ የሚጣሉ ማዕቀቦች ሀገሪቱ ወደ ሰላም ስምነት ንግግር እንዳትመጣ የሚያደርጋት ነው ሲሉ የቆዩት ዶናልድ ትራምፕ አሁን ላይ የአሳሰብ ለውጥ ማድረጋቸውን የሚያሳይ እርምጃ ነው ተብሏል። የሁንጃ አሜሪካ የሩሲያ ገንዳጅ ገንዳ ድርጅቶች ላይ የጣለችው ማዕቀብ ከባድ ቢሆንም የሩሲያን ኢኮኖሚ በእጅጉ የሚጎዱ አይደሉም ሲሉ ፑቲን መናገራቸውን ሮይተርስ ዘግቧል። ከሀገሬ ቴሌቪዥን ለሰዓቱ ያዝላችሁ መረጃ ውስጥ ተጠናቋል። ሙሴ ከበደ ነበርኩኝ። መልካም ቀኙላችሁ።